እኔ የሚገርመኝ ነገር በጣም በፍቅር የተያዙ ሰዎች አሉ፣ በጣም ደግሞ አሉ። እነዛ ሰዎች የብሩኬን ውድቀት ይፈልጋሉ አሉ፣ ይፈልጋሉም። ለምንድን ነው እኔ እውነተኛ መረጃ አምጥቼ ሳወራላችሁ የማሰሙት ዛሬ? ማለት እኔ ከራሴ ፈጥሬ እንዳላወረሁትኝ መጥቼ ሳወራ ለምንድን ነው እኔን ምሰድ ነው በአጭሩ አማርኛ። ዛሬ በብሩኬ ፍቅር ተይዛ ያለቀሰች ሴት ነው ላች የመጣሁት። መልካም ሲኦል እያላችሁ ጻፉ። ሰላም ጤና ይስጥልኝ፣ እንደምንቆያችሁ ሰላማችሁ ይብሳልኝ በያላችሁበት። በቅድሚያ ጠዋት ስለሰረት ቪዲዮ ማምትን የሆነ ነገር ማለት ምፈልገው ነገር አለ። ምክንያቱም ኮመንታችሁን አይቻለውኝ። እኔ ብሩኬ ተደበደበ ብዬ አላወራውም። ያወራችሁ የእሱ ኦዲንስ የሆነች ሰላም ነች፣ እኔ አላወራውም አልቅሳ ነው ጨረቃ ፋሚሊ የቀወጠችው ምሽቱን የደረሰኝ መረጃ ነው። በደረሰኝ መረጃ መሰረት አወረውኝ። ምን ሆናችሁ ነው እኔ ጋር መታችሁ? እኔ ላይ ዲስሬስፔክት ማድረግ መሳደብ፣ ቢድፋሽ ምናምን ነገር ምናምን ምን ሆናችሁ ነው? ተው ክፉን እንድናገራችሁ አታድርጉኝ። እኔ ምን አገባኝ ብትሉም ባትሉም መድሃኒ አለም ነው የሚጠብቀኝ እኔን። እኔ ግን እናንተ ተደፊ እንዳላችሁኝ ተደፉ አላችሁም። መድሃኒ አለም ጤናውን ይስጣችሁ በያላችሁበት ቦታ፣ በስደት ሀገር ነው ያላችሁት፣ እግዚአብሔር ተክፎ ነገር ይሰውራችሁ። የምሬን ነው፣ ክፉ አይንካችሁ። ለምን እኛ ለቤተሰብ ዳ ነው የምንሆነው የሆነ ነገር ብንሆን። ስለዚህ እኛ አብደን፣ በእኛ እብደት እኛ ችግር ቢደርስብን፣ ቤተሰቦቻችን ጦስ ይተርፋል። ስለዚህ ጤና ይስጣችሁ፣ አሜን በሉ። ደግሞ ሌላው ነገር፣ ይቺ ሰላም ተብዬ ነች ስለ ብሩክ ያወራችሁ እንግዲህ ተደበደበ ወንድሜ ብላ የቀወጠችው ያለቀሰችው ራሷ ናት። እኔ ለማንንም ክፉ አልመኝም። ገባችሁ? የሀሳብ ልጅነት ይኖራል። አንዳንድ ጊዜ ብሩኬን ልናገረው ችላለሁኝ ምናምን ነገር፣ ያ ደግሞ ከመናገር ወደኋላ አልልም። እኔ እውነትን ነው የማወራው። ይሄ አስመስሎ ሰብስክራይብ መሰብሰብ እኔ ጋ የለም። እውነቱን ነው የምናገረው። በቃ አለቀ። እውነቱን ነው የምናገረው። ወደፊትም ቻናሌ ለእውነተኛ ነገር ነው የምሰረው። ውሸት ድራማ ምናምን ሰርቼ አይደለም ላይክ መፈመስ የምፈልገው ትክክለኛ የሆነ አስተማሪ የሆኑ ቪዲዮዎች ነው ምሰረው። ያ የራሴ ህልም ነው እና እዚ ጋር መታችሁ እኔን እንትን አትበሉ። ብሩኬ እኮ ኔ ነፍሰ ገዳይ አይደለም የኔ ቤተሰቤን አልገደለ አላጠፋ። ማቀው ሶሻል ሚዲያ ነው እንደናንተ። ምድረቅ ዘን እናንተ በእሱ ፍቅር ተይዛችሁ ምናምን የሆነ ነገር ሲባል መታችሁ ይድፋሽ ይሰንጥቅሽ ምናምን ትላላችሁ። ጤናችሁን እንትን ማለት ልባችሁን መዳንያ ለሚመልሰው ታውሯል። በብሩኬ ፍቅር ልክ እንደዚ ሴትዮች ሴትዮ አሁን በብሩክ ፍቅር ተይዛ ነው የምታላዝነው። የትክታክ መታ ትክታክ መንደር መታ አላዛኝ አላዝኒ ታነቂ ታንቀሽ ወደ ሲኦል ሂጂ በጊዜሽ። ብሩኬ እንደሆነ እንግዲህ ከሀይሚ ጋር ያለ ሰው ነው እንደምናየው ሀይሚ ቤት ነው ያለው። አልፈረመላት፣ ፍቅሩን አልገለጠላት። እኔ እንጃ የትኛው መንግስት እንደሆነ ብሩኬ አላቅም። ከሀይሚ ጋር እየኖረ ነው ፍቅሩን ሳይገልጥላት። ከሀይሚ ጋር የሚኖር የመጀመሪው ወንድ አዩ፣ ብሩኬን ከአንድ ሴት ጋር አሁን እንደ አሳብ፣ ብሩኬ ከሀይሚ ጋር ይኖር፣ አንድ ቤት ይኑሩ እያላችሁ ነው እንደ አሳብ። ይሄንን ሀሳብ ፑሽ እያደረጋችሁ ነው ተግባብተው በፍቅር ምናምን ነገር ቀለበት አስሮላት እንኳን ከንፈሩን በአደባባይ ስመው ሩታ መጀመሪያ፣ ብሩክ ሩታንና አብርሽን ፑሽ ስታደርጉ የነበራችሁ ምድረቅ እናያም ማለት ነው። ታምራላችሁ፣ ፍቅራችሁ ያምራል፣ ምናምን ዋው፣ ሳመች እውነተኛ ፍቅረኛ ሙን አረጋግጥ እያላችሁ ስታሽቃብጡ የነበራችሁ ከዛ በኋላ ላይ አረገዝኩኝ የሆነ የሆነ ነገር ሲባል መሳደብ ጀመራችሁ ሩታን አያችሁ ይሄ ጣፋንተ ነገ አይሚለይም እንዲደርስ እያደረጋችሁት ነው እናንተ ባለት ነው ምክንያቱም አሁን ላይ ፍቅሩን ሳይገልጥ ቀለበት ሳያረግላት አፈቅርሻለሁ እንኳን የሚል ቃል ከአንደበቱ አንድ ቀን ሳይወጣ አብረው ይኑሩ ይኑሩ ይኑሩ እያላችሁ ፑሽ እኔ ይህንን አልደግፈውም ለምን የሴትነት ክብሯ እንዲዋረድ ነገ እኮ ዲቃላሽን በራስሽ እጅ ራስሽ ነሽ ያመጣሽው። ብሩኬን ራስሽ ነሽ የፈቀድሽለት ታንቺ እንዲኖር ራስሽ ነሽ የፈለግሽው፣ እሱ አልፈለገም። ምናምን ነገር ልጅ ቢመጣ እኮ እንለያያለን ያለ ሰው እኮ ነው። መኪና ውስጥ ብሩኬ ልጅ ቢመጣ እንለያያለን ያለ ሰው ነው። ገባችሁ? ዛሬ በስህተት እሳትና ጭድ አብሮ አንድ ላይ እየኖረ በስህተት አሁን የትናንትን አስባችሁታል ማግኘት መላፋት መተሻሸት እራሱ የሌለ ሌላ ሙቀት መፍጠር ነው። አሁን እነሱ እዛ ጋር እንደዛ በእንደዛ አይነት ሙድ ውስጥ የሆነ ነገር ቢፈጠር አስቡት፣ ልጅ ነው የሚፈጠረው። ሶ እንደዚህ ተግባር የሌለበት ላይክ ውሳኔ የሌለበት ነገር ላይ ሳይደረስ ይቺ ልጅ የሆነ ነገር ብታመጣ ልጅ ጠጋ ነው፣ የእግዚአብሔር ስጦታ ነው። ነገር ግን ደግሞ በአግባቡ ክብርን በማይነካ መንገድ ነው መሆን ያለበት። ባይነኝ ገባችሁ? ነገ ብትሰበር ብታለቅስ አብሪያት ማለቅ ሰው የምሰበረው እኔ ነኝ። ገባችሁ? ስለዚህ የማይሆን ነገር ፑሽ አታድርጉ። ቢያንስ እንኳን ቀለበት አድርጉና አብራችሁ ኑሩ። ደግሞ ርቀት ሳትሄድ በጠገቧ ተከራይ። እንደዛ አይነት ሀሳብ ስጡ ነው እኔ ማለት የምፈልገው። እኔ የማይሆን ነገር ፑሽ አላረግም እና ወደ ዝችኛ አፍቃሪ ወደ አለቀሰችዋ ስመለስላችሁ በብሩኬ ፍቅር ተይዛ በጣም አፍቅረው እንደነበረ እና በቃ ብሩኪ አሁን ከሀይሜ ጋር መኖር ሲጀምር ተስፋ ቆርጣ ለመታነቅ ዝግጁ ሆና ነው አሉ እንደዚህ የምታለቅሰው። የደረሰኝ መረጃ ነው እና፣ ልሞት ነው መልስ ካልሰጠኝ እያለች ነው አሉ የምታለቅሰው። እና እኔ ደግሞ መሞት የለባትም፣ ለምን አታገኘውም ለማታገኘው ወንድ ወይንም እሷ ስለሞተች ብሩኪ አያውቃትም አይደለም። በቃ ምንም አያዝንላትም ብትሞትም ራሱ ማለት ነው፣ ስለማያውቃት። ቢያንስ አውቋት ፍቅሯን ነግረው ምናምን ነገር አልቀበልም እንኳን ብሏት ብትሞት ያዝንላታል። ስለዚህ በባዶ ሜዳ እሱም ሳያዝንልሽ ፍቅሩንም ሳታገኝ በባዶ ሜዳ ውጤታማ የሆነ አሟሟት መሞት የለብሽ። መሞት መሞት ካለብሽ ውጤታማ የሆነ አሟሟት ነው መሞት ያለብሽ። እና ቢያንስ የእንባሽ ዋጋ ማግኘት አለብሽ። የእንባሽ ዋጋ የሚሆነው የብሩኬ የብሩኬ ማዘን መራራትም፣ የብሩኬ አይዞሽ ማለቱ እና ላይክ ማዘኑ፣ እሱ ራሱ የእንባሽ ዋጋ ነው። እና የእንባሽን ዋጋ ሳታገኝ አትሙች። እንደማታገኙ እርግጠኛ ስትሆኒ እንደገና ደግሞ ብዙዎች እንኳን ብሩኬን አውቀሹ ምናምን ነገር አንቺ ታውቂዋለሽ እሱ አያውቅሽም። አውቆሽ ማለት ነው አውቆሽ እንኳን ብትሞች ጥሩ ነው። ያው ብሩኬ ዋ ስለሆነ ያዘንልሻል ብዬ አስባለሁ። ዘንድሮኮ እንደው ሴቶች ተቸገሩ፣ እንደው የማያገኙትን ወንድ እያፈቀሩ። ይሄ ወንድ ልጅ ልቡ በጣም ከባድ ነው፣ አይገኝም ውዴ። ወንድ ልጅ መቶ ሴጋ ነው ልቡን ያስቀመጠው ያስቀመጠው አብዛኛው ወንድ መቶ ሴጋ ነው ልቡን አስቀምጦ የሚዞረው አብዛኛው ወንድና ስለዚህ ከነዛ ከመቶ ውስጥ 130ኛዋ ብትሆኒ ብትሆኒ ነው፣ አንቺ እያልኩሽ ነው አስረግጬ ስነግርሽ። እና እናንተም ሀሳብ ስጧት ውዶች፣ እቺ ልጅ መጎዳት የለባትም።